ትሁት ከታገተችበት አመጣለች። ያመለጠችበትም ዘዴ እንግዲህ ሽማግሌው ሰውዬ የት እንደታገተች ጠንቅቆ ስለሚያውቅ ቴናና ዳኒ ወጣ ሲሉለት ይህን አጋጣሚ በመጠቀም እሷን ሊፈታት ችሏል። ትሁትም እንግዲህ ከተፈታች በኋላ አባዬ በጣም የማመሰግነው ስለፈታኝ፣ ባትፈታኝ እኮ ሊገሉኝ ነበር፣ በቃ ህይወቴ እኮ ተበላሽቶ ነበር እያለች እንግዲህ አባቷን ስታመሰግነው ነበረ። አባቷም እንግዲህ ልጅ፣ አይዞሽ፣ አታስቢ፣ ለማንኛውም ነው ምንችል የተወሰነ ገንዘብ ልስጥሽ እና ወጣ ብለሽ የሆነ ምግብ ቤት ከዛ የፈለግሽውን ነገር ማድረግ ትችያለሽ ብሎ የተወሰነ ገንዘብ ይሰጣታል። ትሁትም እንግዲህ አመሰግናለሁ ብላ ገንዘቡን ተቀብላ ከሄደሽ በኋላ እንግዲህ ወደ ቤት ነበር የመጣችው። ቲና ብቻዋን ቁጭ ብላለች እንግዲህ ቤት ውስጥ ያንን አጋጣሚ በመጠቀም ደግሞ ትሁት በቀል እንግዲህ ተበቅላታለች። ያገተቻት ፈንታ ድብድብ ነው ያደረገቻት። ትሁት እንግዲህ ልትደበደበ ትችላለች ቤቱ ባዶ ስለሆነ እና ማንም ሰው ስለሌለ ዳኒ ቢኖር ኖሮ ግን ያው ትሁትን መጫወሻ ያድርጓል ነበረ ለሁለት ግን ትሁት በአሁኑ ቲናን ጥቃት አድርሳባታለች እንግዲህ ቲናም ትሁትን ካየቻት በኋላ አንቺ ቆይን ያውን ላንቹ ማለት ጠቃ መስሎች ነው እንዲ እንደዛ ያደረግሽ ለምንድን ነው እስኪ አሁን ያለን ማን ነው ከኔ ድ የሚያደንሽ ብላ ያለ የሌለ ቦክስ በጠፊም በምንም ብላ አጋሽታ ነበር የጣለቻት ቴናም እንግዲህ እባክሽተኝን የእርጉዝ ነኝ በማለት ራሷን እንድትተዋትና እንዳትደበደባት ለማድረግ ሞክራለች ቴና ግን ምንም አይነት እርግዝናም የለ ምንም የለ ዝምብላ ብላ ባሏን ለሚሸውድና እንዲሁም ደግሞ ያ እሷ ብቻ እወዷል እወዷል የምትለውን ዳኒን ስሜቱን ለማወቅ ነበር እርጉዝ ነኝ ብላ እያሳየቻቸው ወረቀት እንግዲህ አባታቸውም መተው ቁጭ ብላ ሳሎን ላይ ትውትም እንግዲህ የአባዬን ይዜ በድጋሚ እያመሰገነችው ነበረ ደል ላይ ነበር እኮ አንተ ባደርስልኝ እያለች እያወራች ባለበት ሰዓት እንግዲህ አይዞሽ፣ በቃም ወደ ስራሽ ግቢ ብሏት እንዳጋጣሚ ይሆንና ካሊብ ይመጣል። ካሊብ ከመጣ በኋላ እንግዲህ የት ናት ባለቤቴ፣ ሚስቴስ? እያለ መጣራት ይጀምራል። ትሁት የት ነች ብሉስ ጠይቃት እንግዲህ ዝምን ያለችው ለማንኛውም እስኪ ትሁት እኔና ካሊብን ታይን እናውራ በማለት አባቷም እንዲያወሩ አድርጓል። ቲና የት ናት ብሎ ስጠይቃቸው እንግዲህ ቲና ሐኪም ቤት ናት ነው ያሉት። ለምን ሲባል በቃ ያው ተጋዥ ተሆኑ ከተውት ጋር ብሎ ሲነግራት ማለት ነው። እንግዲህ ቲናም ከሆስፒታል አምልጣ ወይም ደግሞ ትወጣና ያልተፈጠረ ነገር ለካሌብ ትነግረዋለች። ካሌብም እንግዲህ መምጣቱን በስልክ ደውሎ ጠይቋት ነበረ። መጥቻለሁ፣ የት ነሽ ባለሳን ነበረን ይህ ሐኪም ቤት ነኝ፣ አሁን መጣሁ፣ ጠብቅ ማለት እንግዲህ እንዲጠብቃት አድርጓል። ቲና ከመጣች በኋላ እንግዲህ ፊቷ በጣም ብልዝልዝ ብሏል። እውነቱም የተደበደበች አድርጋ አስመስለ ነበር። እንግዲህ የመጣችው ካሌብ እንዳያት ያው ደንግጧል። እንዲሁም ምን ሆንሽ ነው ብሎ ስጠይቃት እንግዲህ ሰራተኛዋ እኮ ደበደበችኝ፣ ያው በቃ ልጃችንም ገደለችው፣ ያንተ ልጅ ገደለችው ብላ ያልተፈጠረ ነገር ትነግረዋለችና እና ያረገዝኩት ልጅ አሁን ወርዶብኛል በማለት እንግዲህ ተነግረዋለች ለካሌብ። ካሌብም በጣም ይናደድና ጭራሽ ከተውት ላይ መናገር ይጀምራል። አባቱን እንኳን በስርዓት እያናገረው አልነበረም። እንግዲህ ያው ልጁ ስለሞተ በሆዷ ጸንሰው የነበረው ልጅ ሞቷል ተብሎ ስለተነገረው እንዲሁም ደግሞ ገና ያልተፈጠረ ልጅ እንደዛ ብላ ስለነገረችው በጣም ስሜታ ያሆኑ ትውትን ነይ በማለት ስጮባል ነበር። ምን ፈልገ ነው ምንድን ነው ብሎ ስጠይቀው አባቱ እንግዲህ ለምን ተደበድባታለች? ምንም ቢሆን እኮ ሚስቴ ናት በቃ በዛሬ ደግሞ ሚስቴ እርጉዝ ናት ለምን ተደበደበች ብሎ እጓ ይላል ማለት ነው። ካሊብ አባቱም እንግዲህ ሲጀመር አንተ ከሌላ ሰው እንደሆነ ያንተ እንደሆነ በምን እርግጠኛ ነህ? ልጅ እኮ ያንተ አይደለም እያለው ነው። ግን ካሊብ ቢሆንም በቃ እርጉዝ ስለሆነች መመታት የለባትም በማለት ያስባል። ሲጀመር እሷ ሰራተኛ ናት። እዚህ ቤት እኮ የመጣችው ስራ ለመስራት ነው እንጂ ይህ ሚስቴ ልትደባደብ አይደለም በማለት ነው እንግዲህ አባቱን ይነግረዋል። አባቱም እንግዲህ ለምትናገረው ነገር ለኬቴ ኖሮክ ያለዛ ከዚህ በላይ መቆየት ከአንተ ጋር አስፈላጊ አይደለም ብሎ ንግግሩ ከአቅሞ በላይ ሲሆንበት ጥሎት ነበር ብድግ ያለው። ከተነሳ በኋላ እንግዲህ ትሁትን መጣችና ያው ተነጋገሩ። ለምንድን ነው የምደበደቢያት በማለት ጠይቃት። አንቺ እኮ ሰራተኛ ነሽ እዚህ ቤት ሲጀመር ገንዘብ ሊከፈልሽ ነው እንጂ እኮ ሚስቴ እንደዚ ልትደባደብ አይደለም በማለት ትሁትን ይነግራታል። ትሁትም እኔ ኮ እዚህ ቤት መሄድ እፈልጋለሁ። ምንም ችግር የለብኝም። እስካሁን የቆየሁት ላባየትን ነው ሲጀመር እኔ የራሴ ህይወት ያለው ሰው ነኝ፣ መሄድ ከፈለግኩ እሄዳለሁ እንጂ እንደዚህማ ልትናገረኝ አይገባ። ሲጀመር እኮ ቆይ ምን አድርጋሽ ነው የምትሆንሽ ነው ብላ አልጠይቀኝም። ሁሉንም እውነት እያወቀ እኔ እንዴት እንዴት እንደዚህ ትናገረኛለት ስርበኛለ ትለዋለች። እውነትም ካሌ እውነቱን እያወቀ ግን ትሁትና አባባል በዛ ልክ ማናገሩ በጣም አግባብ አይደለም። በዚህ የተነሳ እንግዲህ ትሁት ላይ በቃ ይህን ቤት ለቅቄ ይወጣለሁ ስትራቸው ዳኒና ትሁት ዳኒና ቲና በጣም ደስተኛ ነበሩ፣ ጥላላቸው ልትወጣ ስለነበረ። ግን አባትየው ምንድን ያደረገው ትሁት ከወጣሽ ከዚህ ቤት ሁለታችሁም ትወጣላችሁ በቃ በማለት እንግዲህ ሀሳቡን ያሳውቃቸዋል። ቲናም እንግዲህ ለምንድነው እሷ ወጣች ተብሎ እኛ የምንወጣ በማለት በጣም ትናደዳለች። በጣም ብስጭት አድርጓታል። ምክንያቱም በስሟ ልታዞረው የነበረው ቤት እንግዲህ ውጡ ሲባል ከብራታል። ካሊብም እኔ ለምን እወጣለሁ እሷ እኮ ሰራተኛ ነው ትንሽ ኮሌጅ ላይ ለማን ነው ማገዝ ያለብህ? ይለዋል። ቢሆንም እሷ እራሱ ልጅ ናት ማለት ነበር የመለስለት። ይኸው እንግዲህ ገንዘብ አለ አቅመን አይተህ የምትችለውን ያክል የቤት ኪራይ አለ አንድ ጓደኛ ያከራ ያለው ሲል ሰምቻለሁ። ስለዚህ ተከራይ በአቅምህ ይለዋል። እንዲህ አባዬ እንዴት ታዲያስ? መቼም ከድርጅቱ የተወሰነ ገንዘብ ወስዳለሁ ብላ አይደለም ይለዋል። እንዴ እንደዛ ነው በቃ ችግር የለም ብሎ እንግዲህ ካሊብ ለመከራየት ይስማማል። ቲና ግን ተከራይታ እንድትኖር አልፈለገችም ነበረ። እንግዲህ እሷን ይቅርታ ጠይቃችሁ ከቀረች እናንተ መዝቤት ቤት ትኖራላችሁ ተብለዋል። ዳኒም በተረው ቁጭ ብሎ እንግዲህ እያወረው ነበረ ሽማግሌውን ሰውዬ። እሺ አንተ ልጅ ወጣት ነኮ፣ ለምንድን ነው ሰርተን ማታገኝ ገንዘብ፣ ስራ ስራ እያለ ይመክረዋል። እኔ ብዙ ወጣቶችን አውቃለሁ ድንጋ ላይ ቁጭ ብለው የሚውሉ የሚያረጁ እንደዚህ ደግሞ ልትሆን አይገባም። ሲጀመር በወጣትነት መቀመጥ ሳይሆን ሰርተ ነው መለወጥ ያለብህ እያለ ሲመክረው፣ እኔ ልክ ነው ስራ መስራት ፈልጋለሁ ግን ደግሞ ገንዘብ ያስፈልገኛል ይላል። እንግዲህ ዳን የፈለገው ገንዘቡን ቁጭ ብሎ በቃ ከስሩ እንዲመጣለን ነው ምንም ሳይደክም። እንግዲህ ሽማግሌውም ታዲያ ገንዘብ እኮ ሊመጣ የሚችለው አንተ ተንቀሳቅሰ ስትወጣና ስትሰራ ነው እንጂ ቁጭ ባልክ ወይም ደግሞ የሆነ ሰው ሰጥቶ አይደለም በማለት ሀሳቡን ይነግረዋል። ዳኒ እኔ በጣም ብዙ ነገር ነው የሚያስፈልግ ነው ህይወት መቀየር ይፈልጋለሁ፣ እያለ ይነገራል። ለሰው ሸክምም ማትውም ብሎታል። ምንም ነው ሸክም ጉብ ብለዋል። እንግዲህ በጣም ቴና መዛ ቤት ብትባረር እንደሆነ ሲገባት እንግዲህ ቀጥ ብላ ዳኒን አማከረችው። ሽማግሌው እኮ በቃ ቤት ለቃችሁ ውጧልን? ሲጀምር ቆይ ለአንድ ሰራተኛ ብሎ ለምንድን ነው እንደዚህ የሚያደርግ? በማለት ትናገረዋለች። ዳኒ ታሪያ እንግዲህ ፀባዮችሽን አሳምረሽ ብትቀመጥ ነበር እንጂ ሮስ ምን ጠብቀች ነበረ? ያለዛ ይቅርታ ጠይቃት ይላታል። እንግዲህ ህይወትን እኔ ይቅርታ ጠይቃት እንሳም በማለት እንግዲህ ከራሷ ጋር ትከራከራለች። በመጨረሻም እንግዲህ ዳኒ የሚመክራት ምክር በጣም ጥሩ ነበር። ጉዳዩን አንቺ በቀላሉ አበላሸሽው። ደና ኮያድ ነው ነበረ የሁሉ አንቺ ጥፋት ነው የሚሉሽን አሰሚኝ ይላታል። በሌላ በኩል እንግዲህ ካሌብ እና ዳኒ ካፌ ተቀጣጥረው እዚህ ጋር ካሌብ የእውነት ግን ቴና እህት ናት በማለት ነበር የጠየቀው ማለት እህቴት ልጅ ያክስቴ አጎት እህት ናት ወይስ ደግሞ በቃ የእናት አባት ብሎም ነበር የጠየቀው። ዳኒም እኔ ስንት ያንም ነገር የምነገርኩ ነግሬ ያለው መልስ ይሸልሃለሁ። ስለዚህ አዎ እህቴ ናት፣ ግን በእህቴ ድርድር አላውቅም። ስትጎዳ፣ ስትሰቃይ፣ ከቤት ስትባረር እንደዚህ ዝም ብያ ላይ በማለት እንግዲህ ለካሊብ ያወራዋል ማለት ነው። ካሊብም ይገባኛል ስሜት በማለት ጉዳዩን ቀለል አድርጎ አይቶታል። አባቱና ካሊብም እንግዲህ መንገድ ላይ ሲጨቃጨቁ ነበር። ዳኒ ባለቤቷ ነው እያልኩ ለምንድን ማታምነኝ ሲጀመር አንተ ማመን አትፈልግም፣ እርጉዝም አልነበረችም ብሎ ነግሮታል። ካሌብ ግን እንዳረገዘች በቃ እርጉዝ እንደነበረች ነው የሚያውቀው። በዛ ላይ ደግሞ ወረቀት አሳይታኛለች የሆነ ያየው ወረቀት የእውነት እርጉዝ እንደሆነች ስለሚያመላክት፣ ከዚ በፊት የተጨበረበረ ውጤት አይቶ ስለነበረ በቃ እርጉዝ ናት ብሎ ነው የሚያስበው። እና አባቱና ትሁትን ሊያምናቸው አልቻለም። በመጨረሻም እንግዲህ ዳኒም ይቅርታ ለመጠየቅ ሞክሯል ትሁትን ትሁትም ዞር በሉ እናንተ እኮ ልትገሉ የነበረ ለሁለት አፍናችሁ እንደዚህ በቃ ምን ምን አድርጋችሁ የምታስቡት ምንም ስትለው ይቅርታ ለመጠየቅ እየሞከረ ነበረ ወደ ኬችን እየሄደ ትሁት ግን ምንም አይነት እድል አልሰጠቻቸውም ይቅርታ እንዲሏት በሌላ በኩል እንግዲህ ሽማግሌውም ሰብስቦ ትሁት ከቀረች ትቀራለች መኖር ካለባችሁ በፀባይ ነው መኖር ያለባችሁ፣ መውጣት ካለባችሁ ደግሞ ሁላችሁም መውጣት ያለባችሁ ይላል። ካሌብ በቃ ሌላ ሰራተኛ ላምጣል እሷ ትሄድ እያለሁም ነበረ። ጉዳዩ የሰራተኛ እና የአሰሪ ነገር አይደለም፣ ግን በፀባይ ነው መኖር ያለበት። ይህ ቤት ያለ እሷ ባዶ ነው ይላል። እንግዲህ ትልቁ ሰውዬ ማለት ነው። ካሊብን በመጨረሻ ያለው አማራጭ ምንድነው ሰብሰብ ብሎ ይቅርታ መጠየቅ ነው ትሁትን እዛ ቤት ላለመባረር ሲሉ እንግዲህ ካሌብም ይቅርታ ጠይቋል። ይህ ቤት ያላችሁ ባዶ ነው በማለት መስክሮላታል። እንግዲህ ቲናም እሽ ብላለች። ትውህትም ግን ማንም ሰው ክብሬ እንዲነካብኝ አልፈልግም እንጂ በቃ እኖራለሁ በማለት ሀሳቧን አሳውቃቸዋለች። ጋሸም እንግዲህ ቲናና ትውህትን ልክ እንደ ሰራተኛና ና እንደ አሰሪ መታየት የለባቸውም፣ ሰው ስለሆናቸው ብቻ ተከባብራቸው ይኖሩ ብሏቸዋል። ቲናም እሽ ነው ያለችው፣ አንገቷን ደፍታ ደስተኛም አደለችም። በሌላ በኩል እንግዲህ ዳኒና ቲና ወጣ ብለው፣ ቆይ ግን እንዴት ነው ሁሉም ሰው ይቅርታ ተሰብስቦ ይጠይቃል? ይላል። ቲና በጣም ተናዳለች። ምክንያት እዛ ቤት ስላልወጣችላት፣ ለአንድ ተራ ሰራተኛ ቆይኔ ነው እኮ መክበር ያለበት የልጁ ሚስት እያለች በጣም ተናዳ ነበር። እንዲሁም ደግሞ አሁን አይኔን መግለጥ ያለብኝ ከሷ ላይ ሳይሆን ከሽማግሌው ነው በማለት አሳወቀችው። ዳኒም በጣም ትክክል፣ አንድ ቀን ብጠፋ እኮ ሽሮ መስራት አክቶች ነው ጦማችን እና ከሆቴል እያመጣች ስታበይኝ የነበረ በማለት ይነግራታል ቆይ እኔና አንቺ ብንጋባ እንዴት ነው ሁሌ ሆቴል ነው እንዴ የምትጋብዥኝ ይላታል እሱን አላውቅም ላስብበት ማለት ነበር የመለሰችው ዳኒም በጣም ይገርማል ይንቃታል ሙያ የለሽም በማለት ነበር እንግዲህ ያዋረዳት ሰላም ጤና ይስጥልኝ የቻናል ቤተሰቦች ከዚህ ቻናል አዲስ ከሆኑ ሰብስክራይብ ያርጉ በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ሆነላችሁ